ሰላሙ አለይኩም ወረሐመቱላሂ ወበረካቱ። ውድ የተከበራቸው ኢትዮ ቤተሰቦች እንደት ናችሁ? ቀኝ ነገር ሁሉ ሰላም አልሐምዱሊላህ። እና ያው ትናንትና ላይሎ ሆኔን ያው ፕራንክ አድርገኛለች አይደለ እና እኔም ደግሞ አዲስ ነገር እየመጣች አለሁኝ። ምንድን ነው እኔም እስኪ እንደው ዛሬ ፕራንክ ላድርጋት። ምክንያቱም ያው ብድሩን መመለስ ግድ ነዋ ብድሬን ስለዚህ ለምንም ፕራንክ አላደርጋት ብዬ ያው አዲስ ነገር ይዤ እመጣለሁ። ስለዚህ ለሌላ ምንድነው ነው ፕራንክ ማደርጋት ሱቅ ያው እንድትመጣ ነው እና ምሳ ይዛ ልትመጣ ነው። ስለዚህ ያው እዚህ ከመጣች ትንሽ ቆይታለች፣ ምክንያቱም ስራ ቦታ ምታታቅም ብዛት እና እኔ ዛሬ እንዴት መጣሽ? ለምን መጣሽ እላታለሁ ምክንያቱም ለእኔ ልመጣ ነው አላለችኝ። ድንገት ነው የምትመጣው ግን እንደምትመጣ አውቃለሁ። ስለዚህ እንዴት ነው የምሳ ልመጣ አይደለም አንቺ ስለምን ስራ ቦታ መተሽ መጠ ልጅ ትረብሸኛለች ምናምን ብዬሽ በጣም ነው የምናደደው። እና እስኪ ሪያክሽኑ እናያታለን ምን እንደምትል እና እንደዛ ነው። እስኪ ያለውን ነገር አብረን እናያለን።

ያለውን ሪያክሽን እንግዲህ አብረን እናያለን። በተረፈ ደግሞ ሰብሰብ ሰብ አድርጉ ሲያበረታቱን አበረታቱን ቤተሰብ ያው መተዋል እንግዲህ። ስለዚህ ምንድን የጋረኝ ይጋራ ነገር አለ። ስለዚህ ምንድን ትንተናታለን

አንቺ እኔ ትመጣ ወይም ደውለሽ በቃ ወይ ትመጣለሽ ወይ ድምጣ ይባላል።

አትመለስም ጎበዝ። ልትመለስልኝ አልቻለችም። ያው ቤተሰብ ምንም ልትመለስም አልቻለችም።

ያው ቤተሰብ ካሁን በኋላ በቃ ፈረንጋ ንሰ አላቅም ተሰርቶላታል። ሁለተኛ ሰላም በያቸው እ ሰላም ሰላም አለይኩም እንዴት ናቸው? በጣም እንደዚህ እንዳስባት ያው ቤተሰብ እንግዲህ ያው እኔ ከጀመርኩ አልመለስም። ሰላም በያችሁ፣ እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱህ። ውድ ቤተሰቦች እንደምን ናችሁ? እኛ ሰላም ነን አልሀምዱሊላህ። ያው ብድር መሆኑ ነው ማሜ። እኔ ግን በስሱ በትንሹ ነበር የፈተንኩት ያደረኩት። ሀቂቃ ማማም ስትሄድብኝ በትላንት ነው ታዩ አለ እያልኩ ልቤ ድንግጥ ድንግጥ። አይ እኔ ራሱ እኮ አልተመቸም አሁን። ሙሉ ሙሉ አቀረጠንም እንደው ግማሽ ወገብ ላይ አድርጎን የቀረጠን፣ ምክንያቱም በጣም ብዙ አልተመቸ ነገር ስላለ ጫማው ምናምን ሊጠልብኝ እና ሊያሳጭብኝ ስለሆነ ላአይትዝሮ ዝሮ ኮመንት ላይ በምን በምን አይነት ፕራንክ አድርገው እገዙኝ። ምንም አማርኛ የጠፋኝ ግራ ገብቷታል። በቃ ለማንኛውም ተሳክቶልኛል። እንግዲህ በጣም ያናደርኳት ቦታም አሰበች ብዙ ነገር ነው እያለች አለችው።